እስልምና የሚባል ጠላት አለህ ብሎ ነው ክርስትናው እንዲስል እየተደረገ ያለ። ሙስሊሞች አንተ ጠላት ሊያጠፉ ይቆሙልህ፣ ክርስቲያኖች አንተ ጠላት ሊያጠፉ ይቆሙልህ ተብሎ ነው ሰውን በማስፈራራት እምነቱ እንዲቆም እያደረግን ያለ ነው። እምነቱን እንዲያውቅ አይደለም የሚያደርገው ፍቅርን እንዲኖር እምነቱን እንዲ እንዲማር አይደለም። ይሄ ነው አሁን አደጋው። እንደ ማህበረሰብ የወደቅ ነው። እምነቱ ስም ብሎ ሆነ ስያሜውን ይዘነዋል፣ ግን ከኛ ማንነት ጋር ወጣ። እኔ ቤተ እምነቶች መልፋት አለባቸው ብዬ እማምነው፣ መምህራኖች አባቶች መልፋት አለባቸው ብዬ እማምነው ጉዳያችን አሁን እኔ እስልምና ሰው እንዲመጣልኝ ሲፈልግ፣ አዎ እኔ እስልምና መዳኛ እምነት እስልምና ብቻ ነው ብዬ ነው የማምነው። አንተ እንደ ክርስትና ከክርስትና ውጭ መዳኛ የለም ይሄን ማመንህ እኔን መጥላትህ አይደለም፣ በፍጹም በቃ ይሄ የምትወደውን ለእኔ ልትመኛለህ። እኔ ክርስቲያን በሁሉ አንተ ደስተኛ ነህ። ምክንያቱም አቡበከር ዲናል ብለህ የምታምነው በክርስትና መስመር ስለሆነ እኔም ማንተ ስምስትሆን ነው መዳን ነው ብትለው ይሄንን ማሰብ አይደለም ወንጀሉ። ይሄንን ለማምጣት የምጠቀምበት መንገድ ግን ተቃራኒ ይሆናል። ማህበረሰባችን ላይ የጠራ ነው እምነቱ ውስጡ ስናቆመው ጠላት አለብህ በማስፈራሪያ ስለሆነ ስለ እምነቱ እያኖር ነው ስላልሆነ ያ መንፈስ አልተገነባም። በእምነት ያልተገነባ መንፈስ ደግሞ እንኳን ጠላት አለ ብሎ የሚያስብ ሰው ጠላቶቹን እንዲያስብ ያደረግነው ሰው ቀርቶ አይደለም። ዝም ብሎ የተሞላ ሰው ምንም ነገር ከማድረግ ወደ ኋላ አይመለስም። ጥፋት ነው ብሎም አይቆጥሩም። ለእምነቱ ዋጋ እንደከፈለ ነው። ምናልባት አንድ ሙስሊም ክርስቲያን ሲገድል ለእምነቱ የጸደቀ ጽቅ የሰራ ነው የሚመስለው። ክርስቲያኑም ያንን ሲያደርግ ያው በቃ አንዱን ጠላቴን አጠፋሁ ብሎ አስተሳሰቡ አስተምሮቶቻችን መታረም፣ መስተካከል፣ መፈተሽ አለባቸው። እውነት እኔ መሰረት አድርጌ የማስተምረው የክርስትናው እምነት መጽሐፍ ቅዱስን መሰረት አድርጌ ዶግማውን ተከትዬ ነው እስልምናን ሳስተምር ቁርአንን ተከትዬ ነው የማስተምረው። መታየት መቻል አለብን። ለዚህም የገነባናቸው የፈጠርናቸው ሰዎች ማሳያ ናቸው። ዛሬ እኮ እነዚህ ጥፋት አጠፉ፣ ሰው ገደሉ፣ አንጠለጠሉ የምንላቸው ሰዎች ከኛው ቤት የወጡ ሰዎች ናቸው። ማን ቀረጻቸው? ማን አስተማራቸው? ምን ይዘው ወጡ? በቃ ይህው ነው። ለእኛ ምልክቱ ይህንን መፈተሽ ካልቻልን 98 ነን፣ 100% ነን። የቁጥር ጉዳይ አይደለም ጉዳዩ፣ እኔ እንኳን 98 ነን ይሄን ያደረግን እኔ 50 ነን ምን ልንሆን ነበር? እንደዚህ ዛሬም ድረስ ግን ይሄን እንለዋለን። 98% ነን፣ 90% በላይ አማኝ ህዝብ ነው። አምነን ይሄን የሰራ ነው ባና ምን ልናደርግ ነበር? እዚህ ሀገር ላይ ያልተፈጸመ ነገር እኮ የለም። ይሄንንም ደግሞ ሰምተን ከንፈራችንም መጠን እንደ ዜና አይተን አልፈነዋል። አሁንም ማሞን ነገ እንዳይደግምም እየሰራን አይደለም። ተራውን እንዳይ እኔ ጋር መምጣቱ ብቻ ነው እንጂ የሚጠበቀው አሁንም እየሰራንበት። ለዚያ ነው ቆም ብሎ ማየት የሚፈልገው። እምነት አይደለም የእምነት ጉዳይ አይደለም፣ አሁን እየሆነ ያለው በትክክል አማኞቻችን እምነታቸውን አውቀው ነው ወይ ስሙን የያዙት የሚለው ነገር ላይ መስራት የሁሉም ቤተ እምነት ኃላፊነትና ግዴታ ነው። ቤት ዘግቶ መነጋገር የሚያስፈልገው ጉዳይ ነው ብያ አለ እምነት ነው። ዛሬ ረመዳን እኛ ጋር የለም ወይ መስክሮልን ወይ መስክሮብን አልፏል። ቀደምቶቹ ረመዳን ከፊታቸው ሲሰናበት ረመዳኑ ተረፈክ ይላሉ። ብኑ ረጀብ አንተ ረመዳን እባክህ ረጋበል ድሙዑ ሳልሒን የተደፈክ የደጋጎችን ባፈሰሰ ያተራዊህ ሊቋረጥ ነው፣ ያቁርዓን ሊዘጋ ነው፣ ያጾም ሊቋረጥ ነው። ህመሙን አይችሉትም ነበር። ረመዳኑ ላተምድይ እባክህ ረመዳን አትሂድብን። ወፊና ጋፊሉን እኛ ዘንድ ስንት ዝንጎ አለ። ማካነ የርጁላሃዊ የተበለሉ ለጌታው ተናንሶ ምህረት የሚከጅል

ምህረትን ካገኙት ሌለተ ልቀድርን ከተወፈቁት ውስጥ አላህ ያድርግ። በሚቀጥለው ዓመት አላህ ያገናኝ። ዓመታት ምን ጾመው አላህ ያደርጋል። ሰው ሁኔታን መቀበል ስለማይችል ነው በሁኔታ የሚጎዳው። ዛሬ ካጣ፣ የለመድከው ነገር ከቀረ፣ ከነገሮች ጋር ራስን ማዋሃድ በቃ። የሚቀርብህ ነገሮች ይኖራሉ። ለዛሬ ይቅሩ፣ ነገ ይደርሳሉ። እኔም ማጣት አልፈረም ከዜሮ መጀመር ዜሮ ደግሞ ብሩ አይደለም። እኛ ብር አይደለም የሚከብደን፣ ሰው ነው የሚከብደን። እኔ አብለኔ ዳዊት ስሙ ቢጠፋ ነገር ውይ እሱ እኮ የአላህ መልክተኛ፣ እርሶ ሁሌም ልባችን ውስጥ ህያው ኖት። ለዓለም እዝነት መላኩን ሁሌም ልቦናችን ያስበዋል፣ በልባችን እናዩታለን። የአላህ መልክተኛ መሆኑን እናውጃለን። ታዲያ ለምን ያስከፍሃል?

አላህ ምስክር ነው አሏቸው። በዚህ ዘመን ያሉ አብዛኞቹ ወጣቶች የበኒ ነጃ ሕፃናትን እንኳን አያሁሉም። ቢሆንም እነዚህ ይወዱታል፣ ከነፍሳቸው በላይ እንደሚወዱት እንባቸው ይመሰክራል። ካላንቱ ማንም የላቸውም። እርስዎም እንደሚወዷቸው አላህ ያውቃል። አንድ ነን አንድ ነን ቃል ነው እየገባችሁ ያላችሁ። ትናንሽ ነገሮች አይከፋፍሉን። በሀገር ጉዳይ አንድ ነን። አላህ ሀገራችንን ይጠብቅልን። ሰላም አላህ ያርግልን። ክፉን አላህ ያርቅልን። ይሄ ስብስባችንን ለሀገር ሰላም መድኃኒት ሚሆን አላህ ያርግልን። መነሻ ሰበብ ሚሆን አላህ ያርግልን። ልዩነትን ከመካከላችን አላህ ነቅሎ አላህ ይጣለልን ነቅሎ አላህ ይጣለልን። ለሀገር ሰላም ዘም እንቆም ጀግኖች አላህ ያድርገን። እርስ በርስ አላህ ያዋደን። ነፍስያን ከመካከላችን አላህ ያውጣልን። አጃችን ይውጣ። መንገዱን ማስተካከል መጥረግ ያለብን እኛን። ሰላም ማስተም ያለብን እኛን ለምን ካላችሁ የሀገሪቷን ከግማሽ በላይ ሕዝብ ዜጋ እኛ ነን ነን ሙስሊሙ ብቻውን ከሀምሳ ፐርሰንት በላይ ብቻው የያዝነው የአገሪቷ የቆዳ ስፋት ከግማሽ በላይ የያዝነው እኛን የአገሪቷን የቆዳ ስፋት ትልቁ የሀብት የሪሶርስ አካባቢ እኛ ሙስሊሙ ማህበረሰብ ያለበት ነው። አላህ ነው የሸጥን ይሄ ጎረቤቶቻችን እንደዛ ናቸው። ስለዚህ ለዚህ ሀገር ከማንም በላይ ሊያሳስበን የሚገባው እኛንን ማለት ነው እንጂ በሩቅ የምናየው እኛ ጠያቂ ሌላው ተጠያቂ የሚሆንበት ጊዜ እሚያበቃ ይገባል። ወደዛ መሸጋገር ያስፈልጋል። ስለ ሂጃብ አሁንም እንጠይቃለን። የዛሬ ሃያ ዓመት የዛሬ ሰላሳ ዓመት የሂጃብ መፍት ይከበራል። አንተ ማን ስለሆንክ ነው የምጠይቀው? ያ ማን ስለሆነ ነው የምጠየቀው? ማን ነው እሱ የምጠየቀው? ለምንድን ነው እሱ የምጠየቀው? ለማን ተጠያቂ ትሆናለህ? ለምን ያውክል እኮ ተሰጥተዋል። ጠያቂ የሆንበት ምክንያት እንደዚህ አይነት ተቋም ስለሌለን ከዚህ በፊት እንድንደራጅ ስለማይፈቀድ በሀገሪቷ ላይ ሚና እንዳይሆን ስለምደረግ፣ እስቲን ዛሬ ከግማሽ በላይ ህዝቡ ነን። ጠያቂ ሆነናል። ከጠያቂነት ወደ ተጠያቂነት ግን የምንሸጋገርበት ጊዜ እኛውን ነው የምንወስነው። እኛ ነው የምንወስነው። ሁሌ ከሳሽ ለምን ሆናል። ተከሳሸን ነው እንደ እኛ አንወድም እንዴ። መሆን ያስፈልጋል። ይህን ለማድረግ ግን ተቋምን ተጠቅመን ነው ወደዛ ልንራመድ የምንችለው። ሁለት ማለት ነው። ሶስተኛ ተቋሞቻችን፣ ተቋም መመራት ያለበት ብቁ በሆነ ለሀገር ለህዝብ ለወገን የሚሰሩ የኢትዮጵያ ሙስሊም አንድ ሊያደርጉ የሚችሉ አቅም ባላቸው ሰዎች እንጂ በኮታ በውርስ አይደሉም። ወንበሩ የሚወረስ ወንበር የለንም እኛ። በእስላም ውስጥ የሚወረስ ነገር የለም እስላም

እና በላቱ ቀድሶ አደለ። መሬት ማንንም አትቀድስም። አፈር ማንንም አይቀድስም። ዘር ማንንም አይቀድስም። አንተን የሚቀድስህ ወደ ፊት ወደ ኋላ የሚያስደርግህ ሥራ ብቻ ነው። ብቅሀትህ ብቻ ነው። መንበጣ ያስቀረው ሰው ብሄሩ ዝምድና እኛ አዲስ ሰለምቴ ነኝና ሰላትን በስርዓት መስገድ አልችልም። ቪዲዮ እያየሁ ነው የምሰግደው። እና ይሄ ነገር እንዴ አዲስ ለሚሰልም ሰው ፋቲሃንም ተሸሁድንም ካላወቀ እስኪያውቅ ድረስ ምን ብሎ ይሰግዳል ሲባል ሰሃባው የጠየቀው ጥያቄ መልስ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ዘንድ መጣና እኔ ቁርአን ማንበብ አልችልም ከሰላቴ የሚያብቃቃኝን ነገር ያስተምሩኝ አላቸው። መልእክተኛው አምስት ነገሮችን ያዛምት ሱብሃንአላህ

በቦታው ፋቲሃን ይተካዋል። በሌላው ቦታ እስኪችለው ያ ሱብሃንአላህ ይቀጥላል ይከተላል። አተህያቱን የቻለ ቀን በቦታው አተህያቱን ይለቀዋል። ምናልባት ኦንላይን ከሆነ መጠይቀው ወንድማችን ወንድም አብረዛከን እዛው ላይ ጠይቀውና በፕራይቬት እኔ ስለሰላት ማስተምረው ትምህርቶች አሉኝ፣ ለሱ ልክለትና ለአንታ ያደርስልሃል ማለት ነው። እና በዚህ መልኩ መስገድ ይቻላል። እንደውም ሰሃቢው ከዛነ ይሄ ሲነገረው